ሰበር ዜና ማምሻውን በወጣ በተረጋገጠ ሰበር ዜና ከፍተኛ የአማራ ክልል ባለስልጣን የነበረ ግለሰብ የስልጣን መልቀቂያ ደብዳቤ ማስገባቱ ሰማ። ሰላም ጤና ይስጥ እንግዲህ ኢትዮጵያውያን ደመን ሰንብታችኋል። ከዚህ ሰዓት ጀምሮ መግቢያ ላይ ያዳመጣችሁትን ሰበር መረጃ ጨምሮ በርከት ያሉ ጉዳዮችን የምትመለከት ይሆናል። ከነዚህ ጥብቅ ሰበር መረጃዎች መካከል እጅግ አስደንጋጭና አሳዛኝ በሆነ ሁኔታ የኦሮሚያ ብልጽግና ከፍተኛ ባለስልጣን የሆኑት አቶ አዲሱ አረጋ ቂጤሳ ስለ ዘር ጭፍጨፋና ምናልባትም በኢትዮጵያ በቀጣይ ሊታሰብና ሊደረግ ስለታቀደ ጉዳይ ያጋለጡት መረጃ በርካቶችን አናግሯል። የግለሰቡ በዚህ ደረጃ ይህን መረጃ የማጋለጥ ሂደት ቀጣይ ዓላማው ምንድን ነው የሚል መነጋገሪያ ርዕስ ታስከትሏል። ምንድን ነው ወርናን ታቀብላለሁ በነገው ዕለት እጅግ አስቸኳይ ተብሎ ፓርላማ የጠራው ስብሰባን በተመለከተ አዲስ መረጃዎች ወጥተዋል። ከዚህ ቀደም ዘገባ ከአቶ ክርስቲያን ታደለ ጋር በተያያዘ ጉዳዩ በእሱ አንጻር ሊሆን ይችላል የሚል መላምቶች እንዳለው ገልጬላቸዋለሁ። አሁን እየወጡ ባሉ መረጃዎች ደግሞ ሌሎች ተጨማሪ መረጃዎች ደርሰውኛል። ሌሎች ግለሰቦች ድላ እንዳላቸው መረጃዎች ወጥተዋል። ከሙስና ጋር በተያያዘ ግለሰቡ መል ሊሆን ይችላል። በምን ዙሪያ ሁር እናንተ የማቀብላችሁ መረጃ ይኖረኛል። እነዚህ መረጃዎች ወጣ ስንል ወደ አማራ ክልል በተለያዩ አቅጣጫዎች የተንቀሳቀሱ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ አላማቸውና ቅዳቸው ምን ነበረ? የቱንስ ሀሳብ እኮ የሚለው ዞሬ የተረጋገጠ መረጃ ጄል ያለ ወር እናንተ አቀብላለሁ። አብራችሁ እስከ ቪዲዮ ፍጻሜ ድረስ እንድትቆዩ ነው የምጋብዛችሁ። አብሬያችሁ የምቆየው እኔ ቴዎድሮስ ነኝ። ወደ ዝርዝር መረጃዎች ላቅና እስከ ቪዲዮ ፍጻሜ ግን አብራችሁ ይቆዩ። ጅግ ወስታኝ ወዳልኩትና ጠቅላይ ሚኒስትሩ ወደ አማራ ክልል ያቀኑበትን ምክንያት የተጋለጠበትን መረጃ ወር እናንተ አቀብልም። ጠቅላይ ሚኒስትር አብይ አህመድ ሶስት አደገኛ ግን የከሸፍ የጥፋት ፕሮጀክቶችን ይዘው ወደ አማራ ክልል ጎንደር ያደረጉት ጉዞ ምን ይመስላል በሚለው ዙሪያ የወጣ መረጃ ላቀብላችኋለሁ። የጠቅላይ ሚኒስትሩ የጎንደር ጉብኝት ዓላማው በዋናነት በሕዝብ ዘንድ ያጣውን የመደመጥ የመፈራት የመወደድ ግርማ ሞገስ ለማስመለስና በድጋሚ በአማራ ሕዝብ ዘንድ ተቀባይነትን አገኛለሁ በሚል በነዲያቆን ዳንኤል ክብረት ጋባዥና ሳማኝነት እንዳቀኑ ተሰምቷል። ጠቅላይ ሚኒስትሩ ወደ ጎንደር ካቀኑ በኋላ በርካታ ጉብኝቶችን በማድረግ ሰብ በርካታ ፖለቲካ አመራሮችን ማነጋገራቸውም ነው እየተሰማ የሚገኘው። ጠቅላይ ሚኒስትሩ ጎንደር የሄዱትም ለዚህ ዓላማ እንደሆነም እየተሰማ ይገኛል። እዚሁ ጋር በተያያዘ ጠቅላይ ሚኒስትሩ ከዚህ ቀደም ከነበረው የአጃቢ ቁጥር እጅግ አነስ አድርገው በቪኤት መኪና እንደ ተራሰው ጎንደር የገቡት ጠቅላይ ሚኒስትሩ ሁለት ሴራ ይዘው ሄደው እንደነበረ ተረጋግጧል። አንደኛው የጎንደር ህዝብ ያለጠባቂ ተባቂ መጣበት እንግዳም በማክበርም በመፍራትም በስጋት ሰልፍ እንዳይወጣበት በማድረግ በዚሁ ምክንያት ጎንደር ሰልፍ ባለመውጣቱ ከጎረቤቱ ወንድም የጎጃምና የወሎ ክልል አማሮች ጋር በማቃቃር ማጣላት እንደተፈለገም ሰምቷል። እርግጥ ነው ይህንን ሴራ ተከትሎም ስራው ያልገባቸው አንዳንድ አካላት በተለይ ትላንት በስቲያ በጎንደር በቅርታ በጎጃም በወሎና በሸዋ አካባቢ የተደረገውን ተቃውሞ ለምን በጎንደርም አልተካሄደም በሚል ለመከፋፈል ሙከራ የተደረገ ቢሆንም ነገር ግን አላማና ቅዱ ታስቦበት የተደረገ እንደሆነና ለመክፈልና የጎንደር ህዝብን ለመነጠል ታስቦ የተደረገ ቢሆንም የደብረ ታቦር ህዝብ ግን እጅግ በሚያስደንቅ አንድነት ወጥ ይሄንን ጉዳይ ማክሸፍ መቻሉ እየተሰማ ይገኛል። ከዛ በተጨማሪ እንግዲህ ጠቅላይ ሚኒስትሩ ከገዳም ጋር በተያያዘ በርካታ ገዳማት መንቀሳቀስ ከአማራ ህዝብ ጋር በተያያዘ የክርስትና እምነት ተከታይ በከፍተኛ ደረጃ ቁጥሩ ከፍተኛ መሆኑን ተከትሎም ተደማጭነት እንዲያገኝና ጆሮ እንዲሰጠው ታስቦ የተደረገ ቢሆንም ነገር ግን አዳማጭ አጠው ወደ መጡበት መዲና አዲስ አበባ መመለሳቸው ተሰምቷል። ከዚህ በኋላ ኮንፊውዝም ኮንቪንስም የሚሆን ህዝብ እንደሌለ ያረጋግጡበት ጉዞ መሆኑ በበርካቶ ዘንድ ተመስክሯል። ወደ ቀጣይ መረጃ የላቅ ነው። ኢትዮጵያውያን በፌዴራል መንግስት ስር ለከፍተኛ ጊዜያት ያገለግሉ በርካቶች መልቀቂያ እያስገቡ ይገኛለሁ። ከጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን መጀመሪያ ጀምሮ አብሮ ሲጓዙ የነበሩና በመሀልም እየሆነ ያለው ነገር ያልጣማቸው በርካቶች ሲለቁ መቆየታቸው የሚታወስ ነው። ታዲያ ከሰሞኑም ይህንን ተግባርም አንድ ግለሰብ በፍቃዳቸው ስልጣን መልቃቸው ተሰምቷል። እኚህ ግለሰብ አቶ ብርሃነ መስቀል ይባላሉ። ከአማራ ክልል ከተወከሉ ግለሰቦች መካከል የሚጠቀሱ ሲሆን በገዛ ፍቃዳቸው ጠበቀ። የስቶ ተወካዮች ምክር ቤት ነገ ማክሰኛው የሚያካሄደው መደበኛ ስብሰባው በተመሳሳይ መልኩ በገዛ ፈቃዳቸው የስልጣን መልቀቂያ ማስገባታቸውን በተናገሩት የፌዴራል ከፍተኛ ፍርድ ቤት ፕሬዚዳንት ምትክ አዲስ ኃላፊ እንደሚሾም እየተሰማ ይገኛል። የስልጣን መልቀቅ ጉዳይ በተደጋጋሚ እየተፈጸመ ይገኛል። ምን ነው የተባለው? በከፍተኛ ደረጃ የብልጽግና ቤት በዚህ የስልጣን መልቀቅ እንቅስቃሴ እየተረበሸ ይገኛል። የአማራ ብልጽግና ከፍተኛ አመራሮችም አንድ በአንድ እየለቀቁ እንደሚገኙ ሰምቷል። ከዚህ ቀደም አቶ አብርሃም አለህኝ የፈጸሙን ተግባር እናስታውሳለን። ከሳቸው በተጨማሪ ሌሎች የአማራ ክልል አመራሮችም በተመሳሳይ ስልጣናቸውን በገዛ ፈቃዳቸው እየለቀቁ ይገኛሉ። ቀጣይ እርምጃና ከሄዱ ከባድና እጅግ አደገኛ ተከትሎ ነው የተባለው። ከዚህ ጋር በተያያዘ እንግዲህ ያለመከሰስ መብቱ ይነሳል የተባለ ግለሰብ እንዳለ ገልጬላቸዋለሁ ቀደም ብዬ። ከዚህ ጋር በተያያዘ በነገው ዕለት እንግዲህ ይህ ያለመከሰስ መብቱ የሚነሳው ግለሰብ ማንነት መታወቁ የተሰማ ይገኛል። የመነሳቱ ምክንያት ደግሞ የልብነት ቅሌት እንደሆነ እየተሰማ ይገኛል። እጅግ ከተቆራ ከተራቆተ ድሃና ዳህና እጅግ በከፍተኛ ደረጃ በችግር ውስጥ የሚገኝ ህዝብ የሚሰርቅ ሌባ ያለመከሰስ መብቱ ይነሳል ነው የተባለው። የዚህ ግለሰብ ማንነት እስካሁን ድረስ እንዳልታወቀ የተሰማው። ነገር ግን ይህ ጉዳዩ ልብ በሉ ኢትዮጵያውያን፣ ለበርካታ ጊዜያት አሁንም ቢሆን እንግዲህ በከፍተኛ ማዕረግ የሚገኙ የኦሮሚያ ባለስልጣናትን ጨምሮ በተለያዩ ሀገራት የሚገኙ ባለስልጣናት በዘረፋ ዘንድ ማንም እንደማይታማ የሚታወቁ ነው ሳለ ይሄ ግለሰብ ተነጥሎ ብቻ እንዴት ወያ ልብነት ክሱ ሊነሳለት ግለሰቡ ማን ሊሆን ይችላል የሚለው ጉዳይ እጅግ መነጋገሪያ ሆኗል። ምላሹን በርካቶች ግምታቸውን ያስቀምጡ ሲሆን ከነዚህ መካከል እንግዲህ የዚህ ሌባ ማንነትም እንደ ከዚህ ቀደሙ ምናልባት ምድናችን አዲስ አበባ እንደሚታወሰው ወይዘሮ አዳነች አበቤ ከኮንዶሚኒየም ጋር በተያያዘ ትግራይ ብሔር ተወላጅ የሆነውን ግለሰብ ከስልጣን ያነሱበት መንገድ እናስታውሳለን። ሌላ በርካታ መምሪያችን አዲስ አበባ የሚዘርፍ የሚሰረቅ በሞላበት ያን ግለሰብ በብሔር ማንነቱ ምክንያት በሌብነት ማሰራቸው ይታወሳል። አሁንም እንግዲህ ተመሳሳይነት ያለው አካሄድ ሊሆን እንደሚችል በርካታ ሽግምጣቸውን ሰጠዋል። አናሳ ቁጥር ካለው ብሔረሰብ የመጣ የሕዝብ እንደራሴ ይሆናል የሚል መላምት በርካቱ ዘንድ እየተሰጠ ይገኛል። ምክንያቱ ደግሞ የሌብነት ተግባርን በተመለከተ በርካታ የብልጽግና አመራር እንደማይታሙ ይህንን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍ ነው ጊዜ ይህን ጉዳይ አንስተው እንደነበረ የሚታወስ ነው። ሌብነትን እንዋጋለን ብለን ጉምቱ ጉምቱ ባለ ስልጣናት ጭምር በዚህ ጉዳይ ላይ ስላሉበት ደንግጠን ተናግረዋል ማለታቸው በቴሌቪዥን ጣቢያ የተነገረ ጉዳይ መሆኑን ተከትሎ ይህ በብልጽግና ፓርቲና በአመራራቸው ስር የሚገኘ ሌብነት ሂደትን እንዴት አንድ ነው ፓርላማ በብቻም ተለጥሮ እንዲታሰር ያርገዋል የሚለው እጅግ መነጋገሪያነቱን እንደቀጠለ ይገኛል። የግለሰቡ ማንነት እንግዲህ በነገው ዕለት በስፋት ይነገራል ተብሎ ይጠበቃል። ለው እጅግ መነጋገሪያ ሆነውና በርካቶችን ያስነገጠው የአቶ አዲሱ አረጋ ኪጥስ የመግለጫ ሂደት ነው። አቶ አዲሱ አረጋ ከጠቅላይ ሚኒስትር ዶክተር አብይ አህመድ ቤተ መንግስት ከማይጠፉና ተአማኝ ከሚባሉ እንዲሁም በአማካሪነት ከሚያገለግሉ ሰዎች መካከል የሚጠቀሱ ናቸው። በለውጡም ጊዜ ከነአቶ ለማ መገርሳም ከፊት ቀደም የሚቀመጡ ግለሰብ ናቸው። ታዲያ እኚህ ግለሰብ በዛሬው ዕለት አንድ መረጃ ይፋ አድርጓል። ወደ ሩዋንዳ ማቅናታቸውንና በሩዋንዳ የዘር ጭፍጨፋ ተደርጎ እንደነበረ አውስተው ነበር አስታውሰዋል። የራንዳ የዘር ጭፍጨፋ በፖለቲካ አማካኝነት የመጣና በአንድ የሬዲዮ ጣቢያ ስታት የተከሰተ ከዛ ማለፍ ሲል ደግሞ የአንድ ባለስልጣን መነካት ጭምር እንደሆነም ነው በዚህ ጽሑፋቸው ላይ ይህንን ጉዳይ አነሱበት ጉዳይም በተመለከተ በዚሁ ጽሑፋቸው እንደገለጹት ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን ልቀቁ የሚለው አቶ ክርስቲያን ታደለ ንግግር ነው። ይህን ሁሉ እንዲያደርጉ እንደገፋፋቸው የተናገሩት ከዛም ማለፍ አልቀቁም የሚለው ንግግር የዘር ጭፍጨፋ ሁሉ ሊያስከትል እንደሚችል የሩዋንዳን ታሪክ መለስ አድርገው ስለዚህም ጠቅላይ ሚኒስትሩ መናገር አገር ሊያፈርስ ይችላል፣ የዘር ጭፍጨፋም ያስከትላል ብለዋል በዚህ ጽሑፋቸው ላይ። እናም የአገሬ ጉዳይ ያሳስበኛል ያለው ሲሆን በሀገረ መንግስት ግንባታ ሂደት ውስጥ ብዙ የመገንቢያ የመገንቢያና የማሰቢያ አማራጮች እንዳሉ ሙን ነው እንደ ኢትዮጵያ ላሉ ብዙ ብዙሀነት ባህሪያቸው ላይደለም ይልቁን ስተፈጥሯቸው ለሆነ ሀገራት ደግሞ የአገኝነትም ሆነ ጠቅላይነት አማራጭ በፍጹም የሚመከር አይደለም። ከዚያም አለፍ ሲል በአንድነት መቆም ይጠበቅብናል። ጠቅላይ ሚኒስትሩን ጨምሮ ሌሎች አካላት መናገር ደግሞ በሀገር ደረጃ ከፍተኛ መስዋዕትነትና ችግር ሊያስከትል ይችላል የሚል ይዘት ያለው ማስፈራሪያም እንዲሁም ቀጣይ የኢትዮጵያ እርምጃ ምን ሊሆን ይችላል? መጨረስና እንዲሁ የዘር ማጥፋት የሚፈጸምባት ሀገር ልትሆን ትችላለች አይነት ይዘት ያለው መግለጫ መስጠት መቻላቸው በርካታዎችን አስደንግጧል። የዚህ የፌዴራል መንግስቱ አካሄድ ምናልባትም የኔ ስልጣን እለቃለሁ የሚል ንግግር ካለና እኛ ስልጣን የምንለቅ ከሆነ በርካቶች ያልቃሉ ቢሆን የጠቅላይ ሚኒስትሩ ንግግር ያበረታታና ያጠነከረ እንደሆነ መረጃዎች ሰጥተዋል። እንግዲህ ከሰልፍ ጋር በተያያዘ በአቶ ክርስቲያን ታደለ ምክንያት ከፍተኛ ቁጥር ያለው ህዝብ ወደ አደባባይ መትመም ይታወሳል። በኦሮሚያ ክልል ከተሞች በግዴታ ወረቀት የተጻፈ በደብዳቤ መልክ ካልወጣችሁ እየተባለ ከወጡ በኋላ ነው የተከስተውን ነገር አስተሮናል። ይህም ማካሄድ ብልጽግና ውስጥ ያለውን ከፍተኛ መተራመስና ጭቅጭቅ አጋልጦ ያሳየ እንደሆነ በርካታ የመረጃ ምንጮች ገልጸዋል።